ተመስገን ብሎ ስለመኖር እናወራል ወይ ደግሞ በገዛ እጇ ተመስገን ብላ መኖር አቅቷት ቤቷን ስለምታፈርስ ሴት ወይ ደግሞ ተመስገን ብሎ መኖር አቅቶት ባለማስተዋል ቤቱን ስለሚያፈርስሰው እናወራል ምናልባት ይህን የምትከታተሉ ታች ላይ በድህነት ያላችሁ እላይም ደግሞ በስልጣን ደረጃም በባለ ሀብት ደረጃም ብዙ ነገር ባለ ሀብቱን ተው፣ ብቻ መካከለኛ ኑሮም የምትኖሩ ሰዎች ይህን ቪዲዮ የምትከታተሉ ካላችሁ ውጭ ሀገርም፣ ሀገር ውስጥ ያላችሁ ሰዎች ያላችሁበት ሁኔታ አለ። ምናልባት አርኪ አይደለም በቂ አይደለም እኔም ባለውበት ቦታ ይገርማቸዋል። ከስተመሮች ኦልሬዲ እኔም ብቻ ስለሆነ ሚዲያ ላይ የሚያውቁት የሚፈልጉትን እኔ ብቻ ነው እኔም ነው እና ከዚ የተነሳ እኔም ምን አይነት ልማድ እየለመድኩ መጣሁ። ከእኔ ውጭ ሌላ ሰው ቢያማክር ትዳራቸው ማይደን እስከሚመስለኝ ድረስ በቃ ከኔ ውጭ ሌላ ሰው ቢያወራቸው በቃ እነሱ ሚድኑ እስከማይመስለኝ ድረስ አስባለሁ። አንዳንድ ጊዜ ግን እውነታው ሰው አይደለም። እሱን ደግሞ እንዳላስብ ያደረገኝ በጣም ብዙ አጋጣሚ አለ። ከስተመርዛኛው ሌላ ሰው ጋር ቢሄድም እንደኔ ላይሆን ይችላል እንጂ ከኔ የተሻለ ትሪት ሊያደርጋቸው ይችላል። ይህ በአንድ ምሳሌ ልንገራቸው። ለምሳሌ አንተ የሆንክበት ቦታ ሆነ በቃ ከኔ ውጭ ብለ ስታስብ፣ ወይ ደግሞ ከኔ ውጭ ሰው የላትም ብለ ስታስብ፣ ወይ ደግሞ ያለኔ መኖር አትችልም ብለ ስታስብ፣ ባለቤት አንተ ለወር፣ ለሁለት ወር፣ ለስድስት ወር፣ ለአመት ዞር ብትልና ያለአንተ ኖራ ብታያትስ እዚህ ድርጅት ላይ እኔ ከሌለው በቃ እኔ ካላማከርኩ ወይ ደግሞ ብለህ ስታስብ አንተ ሳትኖር ያ ነገር ኖሮ ቢሆንስ? በቃ እዚህ ትዳር ላይ እኔ እንደዚህ ባልናገር የሚስቴ ግዴለሽነትማ የባለቤቴ ግዴለሽነትማ እንደዚህ ነው እንደዚህ ነው እንደዚህ ነው ብለሽ፣ ነገር ግን አንቺ ሳትኖሪ ባለቤትሽ ከነ ግዴለሽነቱ ትልቅ ካምፓኒ አንቀሳቅሶ ትልቅ ስራ ሰርቶ ቢገኝስ? አንተ ሳትኖር ባለቤት ብቻዋን ትልቅ ስራ ሰርታ ብትገኝስ? እና እኔም እንደዚህ አስብ ነበር። በቃ እኔ ከሌለው እል ነበር ለካ እግዚአብሔር ቀጥ ልካለው። እኔ ስላለውና ስለሌለው አይደለም። የመጀመሪያ እግዚአብሔር ይኖር፣ ሁለተኛ ባለቤትን የመሰለ ነገር የለም። በጣም በሚገርም ሁኔታ በጣም የሚያምር ትዳር ያላቸው ደስ የሚል የቤታቸው ሶፋ፣ ግራውንድ ፕላስቱ፣ አፓርትመንት የሚሆን ኮንዶሚኒየም የሚሆን የትኛውን ቤት ተከራይተው ይኖሩ በጣም በሚያስደነግጥ ደስ በሚል አይነት ሁኔታ ላይ ሰላም፣ ደስታ፣ ፍቅር የሞላበት ቤት ያላቸው ጥሩ ፍቅር ይወዳታል ምናልባት የጎደለው የሆነ ነገር አለ። ተወደዋለች ምናልባት የጎደላት የሆነ ነገር አለ። እንደዚህ አይነት ቤት እያላቸው ነገር ፈልገው በቃ ለምን ኮሽ አለ? ለምን ጠብ አለ? ይሄ ለምን እዚህ ጋ ተቀመጠ? እቺ ለምን ወደዚህ ዞረች? እቺ ለምን ወደዚህ ዞረች? ለምን አይረዳኝም? ያንጀት የለምን ያንጀት እሺን ለማወቅ እኮ እሱ መዳኒ መሆን አለበት። እሱ ደግሞ አይደለም ሰው፣ ሰው ነው። ከነገርኮ ብቻ ነው ፍላጎት ሊያቀል የሚችለው ከነገርሽ ብቻ ነው ያንቺን ፍላጎት ሊያቅ የሚችለው አንዳንድ ሰዎች አሉ፣ ይሄ የውስጤን ይረዳልኝ የአንጀቴን ይወቅልኝ ይላሉ። ማን ነውና ነው የአንጀትሽን የሚያውቀው ሰውናትና፣ የነገርካትን፣ ኦፍኮርስ ፊትህን አይታ ሰውነትህን አይታ የሆነ ነገርን አይታ መረዳት አለባት። ነገር ግን በቃ ብዙ ነገር ሞልቶ ይሄ ነገር ለምን ያላለች፣ ይሄ ነገር ለምን ያለሆነኝ፣ ይሄ ነገር ለምን እንደዚህ፣ ነገሮች ለምን ፐርፌክት ላይ አለ ሄዱ ብሎ የሚጨቃጨቁ ቤታቸውን የሚያደፈርሱ ሴቶች አሉ ወንዶች አሉ። ምናልባት እንደው ሴት ከሆንሽ የጎደለ ነገር በእኔ ህይወት ብዙዋል የጎደለ ነገር በአንቺ ህይወት ብዙ ነገር በአንተ ህይወት ብዙ ነገር አለ። አንተ ብቻ የጎደለብህ አታስመስለው። አንቺ ብቻ የጎደለች ብሻ አታስመስዩ። በጣም ደስ የሚሉ ልጆች እያላቸው ጥሩ ሰው የሚወዳቸው ሰው የሚያከብራቸው፣ በጣም ቤተሰብ የሚያከብራቸው እነሱማ ለታሪክ ተብለው የማይጠረጠሩ የሚገራርሙ ሰዎች ውስጥ ለውስጥ እየተቦጫጨቁ ነው የሚኖሩት። እሷም ለእሱ አተኛም፣ እሱም ለእሱ አይተኛም። ለአሁም እኮ ትትልቅ ነገር ላይ መስላችሁ ትትልቁን አልፈውት መጥተው በጣም ትንሽ ነገር ላይ ስልክ አታነሽም፣ ስልክ አታነሳም፣ አኮረፈኝ፣ አኮረፈችኝ፣ ሴክስ አላረግም ማለችኝ፣ ግንኙነት አላረግም ማለችኝ፣ ግንኙነት አላረግም፣ ማታ አምሽቶ ገባ፣ ይቅርታ ጠየቀኝ፣ ይቅርታውን ደሞ እየጠየቀበት መንገድ ረበሸኝ። እዚህ ግቢ በማይባሉ እኔ እኔ እንደ ሞያ ያረዳቸዋል። ሰው በጣም ስትረስ ሲኖርበት፣ በጣም ጫና ሲኖርበት፣ በጣም ብዙ ነገር ሎድ እየበዛበት ሲመጣ ትንሽ ነገር ላይ ትዕግስት ያጣል። ምናልባት ሰራተኛው ላይ የምትጮ ሴት አልገጠማቸው ሚስቶና ልጆቿ ላይ ተጨዋለች፣ ባለቤቷ ላይ ተጨዋለች። የባህሪ ለውጥ መጥቷል እሷ ላይ ያ የባህሪ ለውጥ በጣም ከስትረስ በጣም ከውጥረት በጣም ከመጨናነቅ የመጣ የባህሪ ለውጥ፣ እሱም በጣም መነጫነጭ፣ በጣም መቆጣት፣ በጣም ምን ከመጣ በጣም ጫና አለበት ማለት ነው። እሱ ነገር መስተካከል ከተስተካከለ ያ ባህሪው ድጋሚ ይስተካከል። ዛሬ በጣም በስልጣን ላይ ያላችሁ ጥሩ ትዳር ያላችሁ፣ በቃ መቼም መልአክ አይደለችም ሰው ልጅ ናት። የለበሰችው እኮ ስጋ ነው። እኔ የምኖረውን ህይወት ብታየው አንተም ብሎ አማካሪ ልትል ትችላል። ለምን ከሰማይ አይደለም የወረድከው። ፐርፌክት የሆነ ሰው የለም። ሚዲያ ላይም ያውሩ፣ የትኛውም ትልቅ የምትሉት ሰው በህይወቱ የሆነ ክፍተት አለ። እና የስጋን የለበስከው የሚሳሳት የሚያጠፋ በዛ ላይ ደግሞ የምትኖርበት ምድር የፈተና ምድር ነው፣ ገነት አይደለም ያለው። ገነት ብትሆን በቃ ኦልሬዲ ገነት ነው፣ አንድ ወጥ ነገር ነው። ጽድቅ ብቻ፣ በጎነት ብቻ፣ ቅድስና ብቻ፣ መልካም ነገሮች ብቻ። ይሄ ደግሞ ምድር ደግሞ ይሄ እሾህና ሜኬላ የምታበቅል ምድር ማለት መከራ የበዛበት እዚ ጋ ተጋፍተ ነው እዚጋ ተጋፍተ ነው እዚጋ ተጋፍተ ነው እዚጋ ተጋፍተ ነው ከሚስትም ጋር ተነጋግረ ነው ከስራ ቦታ ሁሉም ቦታ ተነጋግረን ነው ትኖር የትኛውም ቦታ ላይ ነገሮች እንዳንተ እንዳሰብከው ሊሆንላቸው እንዳንተ እንዳሰብከው ቢሆንማ አንተ ቀደም ሁሉ የደረደልከው ነገር ሲሆን አይደለም አንዳንድ ጊዜ የሆነ ችግር ይገጥምህና አንዳንድ ጊዜ ከችግር ትማራለ አንዳንድ ጊዜ እየተቸገር ትማራለ ሰው ይማራል እየተቸገረም ይማራል፣ እየተማረም ደግሞ ይቸገራል። በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ሕይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ሕይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 450 ላይ ደውሉልን መልሕቅ በጣም የሚያስቀና በጣም ደስ የሚል ጥሩ ትዳር እያላችሁ በቃ ይሄ ለምን ኮሽ አለ? ለምን እንደዚህ አለ? ለምን እንደዚህ አለ ያላችሁ ቤታችሁን የምትበጠብጡ ሴቶች ካላችሁ እንደው በጣም ተጠንቀቁ። ወንድ ልጅም ከሆንክ እንደው እግዚአብሔር ይመስገን ብለ በምትኖርበት ገንዘቡን ሰርተ መኪናውን ገዝተ ቤቱን ገዝተ ከሚስትና ከልጆች ጋር ባህር ዳርቻ ላይ እያረፍክ አዲሱ ኮሪደር ልማት ላይ እንደፈለግ ወክ እያረግ ወደዛና ወደዚህ እየሄድክ ተመስገን ብለ መኖር ሲገባ ጠዋት ነገር ማታ ነገር፣ እንደው እንደዚህ አይነት ወንድ ካለ እንደው አደራህን። በገዛ እጅ ቤትን ባትበጠበጠው፣ እንደ ሞያ መክርሃል። በገዛ እጅ ቤትን ባትበጠበጠው። ለምን ገንዘቡን ሰርተ ቤቱን ሰርተ መኪናውን ሰርተ ልጆች ወልደ ሚስት ኖር ይሄ ታይም መሰለ ችግርም ይኖርባት እኮ እግዚአብሔር ይመስገን በል። በቃ ቢያንስ ተመስገን ብለ ተረጋግተም። ችግር የሌለባት ሴት የለችም። ፐርፌክት የሆነች ሴት ምናልባት ፐርፌክት ናት ራሱ ብሎ ባልየው ካወራ ምናልባት ስለሚወዳት ትተውላት እንጂ ፐርፌክት አይደለች። ምናልባት እሱ እሱ እኮ ምንም ንጹህ ነው ብላ ብታወራ ስለምትወደው ንጹህ አድርጋው ነው እንጂ በታሪክ በታሪክ እኔ ብዙ ሺ አይቻል፣ በጣም ብዙ ባልና ሚስቶች አይቻል። በቃ ፐርፌክት የምትሉት የለም። ፐርፌክት ሆኖ በቃ ፐርፌክት በሆነ መነፅሩ ነው። የእሱ መነፅር ጥሩ ስለሆነ ፐርፌክት አድርገው ነው። ስለዚህ ይሄ ፐርፌክት የሆነ ንጹህ የሆነ ትዳር የለም። አለበለዚያማ ገነት ነው ያለው ማለት። ሚስት ታስቸግራለች፣ ትቆጣለች፣ ትናደዳለች፣ ታኮርፋለች፣ ተለማመጠኝ ትላለች፣ ምን ትላለች፣ ምን ትላለች። ባለቤት ያኮርፋል፣ ይናገራል፣ ይናደዳል፣ ምን ይላል። ስራ አለ፣ ጫና አለ፣ ግብር አለ፣ ወጪ አለ፣ ገቢ አለ፣ ሰራተኛ አለ፣ መኪና መንዳት አለ፣ ድካም አለ፣ እድሜ አለ። ይሄ ሁሉ ነገር የባህሪ ለውጥ ያመጣል። ለምን ኮሻ አለብላችሁ ቤታችሁን ባትበጠብጡ በዛ ላይ ደግሞ ወደ ሚዲያ ባትወጡ ሚዲያ ላይም ደግሞ በባላንስ አድርጋችሁ ብትኖሩ፣ እኔ ከቻላችሁ ከቻላችሁ ተዳራችሁ ሰላም ከሆነ የኔን ቪዲዮ እራሱ አትዩ እንኳን የሌላ ሰው ቀርቶ ሚስት እንደዚህ ካላረገች ባል እንዲህ ካላረገ የሚል ወሬ ቀርቶ የኔን ራሱ እናንተ ተዳራችሁ ሰላም ከሆነ አይጠቅማችሁ። በቃ ሰላም ከሆነ ምን ያደርግላል? ሌላ የተሻለ ነገር ይ አይምሮ ላይ ለመስራት ደግሞ የተሻለ ሌሎች ሌሎች ነገሮችን ተከታተል። ስለዚህ እንደው እንደሞያ እግዚአብሔር ይመስገን ብላችሁ በኖር በሚገባችሁ ሰዓት ላይ ጠዋትም ማታም ቀንም ሌሊትም ነገር እየፈለጋችሁ ቤታችሁን የምትበጠብጡ ሴቶች እንደው ግድ የላችሁም። ተመስገን ብሎ መኖር ትልቅ ጥበብ ነው። ችግር የለማ፣ ሁሉም ቤት ችግር አለ። እዛ ቤት መሪው ቤት ችግር አለ፣ ተመሪ ቤት ችግር አለ፣ ደሃ ቤት ችግር አለ፣ ሀብታም ቤት ችግር አለ። ሁሉም ሰው ቤት ውስጥ ችግር አለ። ችግር ሳይኖር ቀርጦ አይደለም። ነገር ግን ችግሩን በችግር አይን ሳይሆን ችግሩን በተሻለ እይታ ስለምናየው ተመስገን ብላችሁ መኖር ለአሁን በተለይ አስር ዓመት አስራ አምስት ዓመት ሀያ ዓመት አብራችሁ የኖራችሁ፣ በቃ እኮ አካል ነች እኮ ዲቴል እኮ ታውቃታለህ፣ እሷም ደግሞ ታውቃለች። ከዚህ በኋላ እሷ ያላንተ ማናለት፣ አንተ ያለ እሷ ምናለክ። ስለዚህ ተመስገን ብለህ በምትኖርበት ሰዓት ላይ ውጭ ውጭ ማለት፣ ተመስገን ብለሽ በምትኖርበት ሰዓት ውጭ ውጪ ማለት። በዛ ላይ ደግሞ ትንሽ በቃ ቤቴን ቤቴን ሲል እንደሞኝ ሰውን ማየት እባካ፣ በቃ ቤቴን ቤቴን የሚል ወንድ በጣም ጀግና ወንድ ነው። የእውነቴ ነው የምነግራቸው። ብዙ ነገር ትቶ ጓደኛ ትቶ ዘመድ ትቶ ወደ ቤቱ የሚሮጠው በጣም አክብሪው፣ ትልቅ ሰው ነው። ትልቅ የማይመስል በጣም ሲበዛ ትልቅ ሰው። ቤቴን ቤቴን ቤቴን የምትል ሴት ሞኝ ሴት በጣም ብልህና ልባም ሴት ነች። መስሪያ ቤት እኮ ሄደክ መስሪያ ቤት እኮ ባለቤትሽን እኮ እንዴት ነው መስሪያ ቤት ሄደሽ መስሪያ ቤት ስታጨው አይረብሽም። ባልሆነ ሚስትህን ከቤት ስታጣቆ ይረብሻል። ለስራ ሊሆን ይችላል በእርግጥ ሰው ቤቴን ቤቴን ብላ ሚስትህን ቤት ውስጥ ካገኘሃት ለቤቷ የሚገባውን ነገር ስራ እየሰራች ልጆች እያሳደገች ቤቷን አሳምራ አንተን ተንከባክባ እዚህ ካደረሰች ሰው ከዚህ ውጭ ለእሷ ከመኖር ውጭ ከዚህ በኋላ ምን ታስባ? ስለዚህ በተለይ በተለይ በነገራችን ላይ ትንሽ ሀብት ሲመጣ ጥጋብ ይመጣል፣ ትቢት ይመጣል። እኛ ደግሞ ያንን ፓርት ትቢትና ጥጋብ ቅርብነን ቶሎ ተቀይረናል። ትንሽ የሆነች ብር ስትመጣ፣ ስልጣን ስትመጣ፣ ሀብት ስትመጣ፣ ጓደኛ ሲመጣ አንተኮ አንተኮ ጀግና። ክርስቶስ ነው የሰው ጀግና፣ የለውም እኔ ኢሳያስ ነቢዩ ኢሳያስ እስትንፋሱ ባፍንጫው ያለውን እሱን ተወሱ ከምን ይቆጠራል ይላል። እና ምንም ሰው ሆኖ ትልቅ የሚባል የለም። ትልቅ እግዚአብሔር ብቻ ነው። ሰው ደካማ ነው። እስኪያዝ ብቻ ነው ሀይለኛ። በአንድ ራስ ምታት እኮ መሬት ላይ የሚፈራፈር ነው ሰው ልጅ። ትላንትና ምንም ሳይኖራት ኖራ ዛሬ መኪና ገዝቶላት ምን ገዝቶላት ምን ገዝቶላት፣ ጥጋብ ቤት ውስጥ አላስቀምጣት ያለ ሴት አለች ጓደኞች። አለ መኪናው ይቀይርልኝ አለች። ከዲዛይር ወደ እንትን አይዲ ፎር ተቀየረ። ከዛ በኋላ አይዲ ፎር አይዲ ሲክስ ይሻለ ተቀየረ። ከዛ በኋላ ምን መኪና ነው አስራ አንድ ሚሊዮን ብር ገዛ። አሁንም እየቀጠለ ነው። እና ከዛ በኋላ ነው እኔ ድፍረት ባይሆንብኝ ጥጋብ እንዳይሆን ደስ የሚለው እግዚአብሔርም ይስጣት፣ ትንሽ ወደ ልቧ ለመመለስ ሞክራለች እና ትንሽ ሀብቱ የመጣ ገንዘቡ የመጣ ስልጣኑ እየመጣ ሲመጣ በቃ ምን አባቱ ገንዘብ አለ ልጄ ማኖር እስናቱ። ይሄ ልጅ ስለማኖር አይደለም ፖይንቱ። ልጄ አባት ፍቅር ይፈልጋል። ልጄ እናት ፍቅር ይፈልጋል። ምን አይነት ልጅ ነው ያለ አባት የምታሳድገው? ምን አይነት ልጅ ነው ያለ እናት የምታሳድገው? በቃ እሷ ከሄደች ሌላ ሴት ትመጣለች። ሴትና ሚስት ይለያያል። ሚስት በረከት ናት። ሚስት ክብር ናት። ሚስትን ማጣትና ሴት ማጣት ይለያያል። አንዳንድ ሰው ፖይንቱ ሴት ማሰለፍ። ከዚህ በፊት ብያቸዋል። አንድ ሰው እንደው ከአንተ በላይ ባላቅም ባለቤት በጣም ትክክለኛ ነገር ላይ ነች። ጨዋ ጠንካራ ሴት ናት እና እንዲህ እንዲህ ስለ ነው ስለ ሴት አንታ ትነግረኝ። የተሻሉ ሰዎች አጠገቢ ያሉ ሰዎች ነው። እንደዛ ማለት አይደለም። እንዲህ እሷን እሷ አልፈለግሽም ብሎ ፈቷት ስድስት ወር ሳይሞላ ነው ያገባቸው። የከተማው ሜል ነው እና ትንሽ ገንዘብ ሲመጣ ሥልጣን ሲመጣ ጥጋብ ይመጣል። እና ጥጋቡ የሚመጣው ደግሞ መቼ መሰላቸው? እግዚአብሔር ይመስገን ብለህ በምትኖርበት ሰዓት ላይ እኔ የእውነት በነገራችን ላይ ሀብተስ ይመጣለም። እግዚአብሔር ይመስገን የሚባለው ሰው በህይወት ካለ በቃ ተመስገን በል በህይወት ካለ ተመስገን በል። በተቻላችሁ መጠን ይሄ በአንዴ ሁሉ መምጣት አይጠበቅም። በሂደት እግዚአብሔር ሲፈቅድ ትዳር፣ እግዚአብሔር ሲፈቅድ ልጅ፣ እግዚአብሔር ሲፈቅድ ቤት፣ እግዚአብሔር ሲፈቅድ ስልጣን፣ እግዚአብሔር ሲፈቅድ ደግሞ ሌላውም ነገር ይትረፈረፋል እና እግዚአብሔር ደግሞ ቸር ነው። መጽሐፍ እግዚአብሔር በምሕረቱ ባለጠጋ ነው፣ በቸርነቱ ባለጠጋ ነው ይላል እና ይሰጣል። ብዙም በንብረት አይታመም፣ በትዳር አይታመም፣ በሚስት አይታመም፣ በልጅ አይታመም እግዚአብሔር። እና እንደው ትንሽ ስልጣን ስትመጣ፣ ሀብት ስትመጣ፣ ቤት ውስጥ የአምስት አስር ሚሊዮን ብር እቃ ሲኖር፣ መኪና መቀያየር ሲመጣ፣ በቃ መኖር ይችላለው አትበይ። መኖር የሚቻለው በእግዚአብሔር ብቻ ነው። መኖር የሚቻለው እግዚአብሔር ጋር ነው እንጂ ገንዘቧ ስለመጣች ብቻ በቃ ያለሱ መኖር ይችላለሁ ምን አባቱ የራሴ ነገር አለኝ ምን አባቷ የራሰው ነው። ትዳር በረከት ነው። ያንን ነገር ብታከብረው ጥሩ ነው። ያንን ካላከበርከው ያጣኸው ቀን ብትጸጸትም ብትቆጭም ተመልሳ ትጠግነው እና እኔ ያላችሁን ሴቶችም ካላችሁ ትዳራችሁን ብታከብሩ። አሁን ላይ ውጭ ላይ እንደሚወራው አይደለም። የፈቱ ሰዎች እንግዲህ ይመጣሉ አደለ? እኔ ጋር እኔ ስሜታቸውን ያውቃል፣ እንዴት እንደሚያለቅሱ በጉራ ምን አባቱ ተብሎ እንደሚወጣው አይደለም። አራይ ራሷ ጉዳይ ተብሎ እንደሚወጣው አይደለም። አምባገነን ተሆኖ እንደሚወጣው አይደለም። ዋጋ መክፈል አለ። ስለዚህ በተቻላችሁ መጠን ይሄ ትንሽ ሀብት እየመጣ ንብረት እየመጣ ሲመጣ ተመስገን ብላችሁ መኖር ያቅታችሁና፣ መቆሳሰል ጠዋትና ማታ ኧረ ራስሽ ጉዳይ፣ ኧረ ራስህ ጉዳይ መባባል። እሷ ስለመጣች ነው በረከት የመጣው፣ እሱ ስለመጣ ነው በረከት ወደ ወትሽ መጣው እንጂ አንቺ ተብለሽ የምትኖር ሴት ነበር። አንቱ ወደ መባል ሰው ሲመጣ ከአልጋ ላይ ወደ አመድ እንዴት ልውረጥ ይላልና፣ በተቻላችሁ መጠን ኢሜጃችሁን ሃይማኖታችሁን አስቡ። ሰው እንዴት እንደሚያከብራችሁ ልጆቻችሁን፣ ቤተሰባችሁን፣ ብዙ ነገራችሁን አስቡ። ሀሳቡ ራሱ አይምሯችሁ ውስጥ አይምጣ። ሚስትን ስለመፍታት አይምጣብክ ሀሳቡ፣ ያ የሴጣን ሀሳብ ነው። እግዚአብሔር ፍቺን ይጠላል። በጣም ከባድ ካልሆነብህ መኖር እስካልቻልክ ድረስ መኖር ከቻልክ እኔ አሁንም የምመክር ኑር ነው እምልህ መኖር ካልቻልክና ከአቅም በላይ ከሆነ የትኛውም ህግ አያስገድድ። ነገር ግን መኖር ከቻልሽ፣ መኖር ከቻልክ ግን ገንዘብ ስላለክ ብቻ ልጅ ማኖር ስለምትችል ብቻ የተሻለ አማራጭ ስላለ ብቻ ትዳር አስፈታ እና እንደው ትልቅ ቤት ውስጥ ያላችሁ በጣም ቤተ መንግስት የሚመስል ቤት ውስጥ እና በጣም የሚገራር የሚያስደነግጥ ቤት ውስጥ የምትኖሩ ሰዎች አመስግናችሁ እራሱ አልጨረሳችሁም። እና እግዚአብሔር ይመስገን ብለህ ካልክ እመነኝ፣ ከነ ባህሪዋ ትችላታል። በቃ ከነ አስቸጋሪ ባህሪዋ የሆነ ያህል ጊዜ ትፈታተናለች፣ የሆነ ጊዜ እጅህን ትሰጣለች፣ እጇን ትሰጣለች። የሆነ ጊዜ ላይ የሆነ ያህል ጊዜ ይፈታተንሻል፣ የሆነ ጊዜ ግን እጁን ይሰጥሻል። እና በጣም ትልቅ ቤት ውስጥ ያላቸው ልጆቻችሁ ደርሰው ልጅ ለመዳር የደረሳችሁ ሰዎች ልጆቻችሁ ጠንክሮ የአባት ፍቅር የእናት ፍቅር በሚሉበት ሰዓት ላይ ስለ መለያየት ማሰብ ጥጋብ ጥጋብ ማለት፣ ትቢት ትቢት ማለት። ትቢት ደግሞ መጥፎ ነው። በህግ በጣም አንድ የመጨረሻ ይህን ልንገራችሁ ለጨረስ ትቢተኛ ሰው ሲያይ ሴጣን ምን እንደሚል ታውቃላችሁ? ወይ እኔም እንደዚህ ነበርኩኝ በፊት የእውነት ነው የምነግራችሁ እግዚአብሔር የማይታገሰው ሰው እዚህ ምድር ላይ ምን አይነት ሰው ትቢተኛ ሰው በፍጥነት ደግሞ የሚዋረድ ወይ የሚወርቅ ሰው ምን አይነት ሰው ነው ትቢተኛ ሰው ትሁት ሰው እግዚአብሔር ያሳድገዋል ትቢተኛን ግን በቃ የማይታገሰው እግዚአብሔር ትቢተኛ ነው ናቡከደነጾርን ታያላችሁ መጽሐፍ ቅዱስ ላይ ይህ ሀገር እንዴት እንደጣሏቸው ከመቅስፈት አልቋቸው ፈርዖንን እንዴት እንደተዋጋው እንግዲህ ይገርማቸዋል። ባህር ውስጥ አስጥመው አልተውም። የእነሱ ሬሳቸው ባህር ላይ እንዲንሳፈፍ አደረገ። እስራኤላውያን ወደኋላ ዞሮ ሬሳቸው እንዲያዩ እና የፈርዖን ሬሳ ባህር ላይ ሲንሳፈፍ ነበረ እና እግዚአብሔር አይጣላችሁ እና መጥፎ ነው ዝሙት፣ ትቢት በጣም አደገኛ እግዚአብሔር የማይታገሰው ነገር ቢኖር እሱ ነው። እና በተለይ በተለይ ደግሞ ትቢት እና ሴጣን ትቢተኛን ሰው ቸል ይለዋል ይላል ለምን ወይኔ እኔም እነሱ እንደሱ ነበርኩ እኮ በቃ ድሮ ሰው ወርቅ እንደዚህ ነበርኩ። እኔ የፈጠር አንድ ቃል እኮ የተናገሩ ሌላ ቃል እኮ አልተናገረም። ያቺ አንድ ቃል ለመዋረድ፣ ከዛ ከአለቃነት ክብር አፈር ከድሜ መብላት፣ አንድ ቃል ያቺ ቃል የትቢት ቃል ነች። በተቻላችሁ መጠን ሚስት ሆነች ትቢተኛ ካለሽ ባለቤትሽን አትፍሪ፣ እግዚአብሔርን ፍሪ። ባልሆነክ ትቢተኛ ሰው ከሆንክ እመነኝ አልኩ፣ በቃ ሚስትን አትፍራት እግዚአብሔርን ፍራው በብርሃን ፍጥነት ስለሚጥል። እና ስልጣን ላይ ያላችሁ ትልቅ ቦታ ላይ ያላችሁ፣ በጣም ጥሩ ደረጃ ደርሳችሁ ልጆቻችሁ በሚሞሸሩበት ሰዓት ላይ ተመስገን ብላችሁ መኖር አቅቷችሁ ጠዋትና ማታ የምትቆሳሰሉ ባልና ሚስቶች፣ በረከታችሁን፣ ክብራችሁን፣ ስማችሁን እንዳታጡ ትንሽ ተጠንቀቁ ለማለት ወዳለሁ። ሰይጣንም ደግሞ በዚህ በኩል ይፈትናችሁ አለምን ትልቅ ረጅሙን አመት አብራችሁ ኖራችሁ እና መጨረሻ ሊያበላሽ ደግሞ ሲፈልግ ጀስት ቢ ስማርት፣ በጣም ስማርት ብትሆን ጥሩ ነው። በተጸለይ ብትዋጋ ሚስት ክብርና ሚስትን ብጠብቅ ባል ክብር ነው። እንደሚወራው ይሄ የተወሰነ አንድ ሀያና ሰላሳ ከተማ ውስጥ ፈትተው ለብቻ መኖር ብሎ እንትን እያደረግ ነው እንደሚሉት አይደለም፣ እንደሚወራው አይደለም። ውጭ ላይ አክሰስ ሲደረግ በቃ ያለ ባል መኖር እንደሚባለው፣ እንደዛ እንደሚወራው አይደለም። በታሪክ በታሪክ አግብታ ከትዳራዋ ጋር የምትኖር ሴትና የፈታችን ሴት ተመሳሳይ አይነት ማይንድ ሴት ላይ ናቸው አለው አይባልም። እዚህ ጋር ስቃይ ያለ፣ ስቃይ ውስጥ ግን በረከት አለ በቃ እዚህ ጋር የሆነ ችግር አለ። ችግር ውስጥ ግን በረከታለ ስራ ሲሰሩት ደስ አይልም አደለ? ግን ብሩን ሲያገኙ ደስ ይላል። እንደዛ እንደማ ትዳር ሲፈተኑ ደስ አይልም፣ ግን ክብሩ ደስ ይላል። ልጆች ደስ ይላል። ክብሩ ደስ ይላል። ትዳር ማክበር ደስ ይላል። ባህል ማግኘት ደስ ይላል። ኃጢአት ከመስራት ክብርን ጠብቆ ከባህል ጋር ከአንድ ሰው ጋር መኖር ደስ ይላል። ስለዚህ እንደ የሃይማኖቶቻችሁ እግዚአብሔርን አመስግኑ። ተመስገን ብላችሁ ኑሩ ለማለት እወዳለሁ። የሆነ ነገር እንደያዛችሁበት ተስፋ አደርጋለሁ። በጣም አመሰግናለሁ። ይሄን ዩቲዩብ ቻናላችን እንግዲህ ሰብስክራይብ አርጎ አድርጎ አለልን የሚጠቅማችሁ ከሆነ ብታረጉት በጣም ብዙ ሚሊዮን ሰዎች ጋር ወደፊት መረስ እንችላለን። በተለይ በቅርብ አዳዲስ ፕሮግራሞችን ይዘን እየመጣን ነው። ጭቅጭቅ የሰለቻችሁ፣ ነገር የሰለቻችሁ፣ ስድብ የሰለቻችሁ፣ ጠዋትና ማታ መቆሳሰል የሰለቻችሁ፣ ይሄ ስልጠና ለእናንተ ነው። ሰኔ አንድ የሚጀመር የኦንላይን ስልጠና አለ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ እዛው ባላችሁበት ሆናችሁ ስለ ትዳራችሁ ስለ ፍቅር ህይወታችሁ ስልጠና በማግኘት ቤታችሁን ሰላም ትዳራችሁን ሰላም ማድረግ ትችላላችሁ። ለበለጠ መረጃ 0977450 ላይ ደውሉ። ዘውትር ማክሰኞ ደግሞ ነፃ ስልጠና አለ ከምሽቱ 12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። እንዳያመልጣችሁ። አድራሻችን መገናኛ ስለሺህ ህንፃ ሶስተኛ ፎቅ ቢሮ ቁጥር 311 ነው። አመሰግናለሁ።